ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻንላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከእኛ ጋር ስለምታደርጉም እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን የምናነሳ ይሆናል። ትልልቆቹን ክለቦች የተመለከቱ ስፖርታዊ ጉዳዮቻቸውን ወደ እናንተም የምናደርስ ነው የሚሆነው ውድ ቤተሰቦቻችን እናንተም ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ከማንቸስተር ዩናይትድ ጋር በተያዘም አንዳንድ ጉዳዮችን እናነሳለን። ከአሰልጣኝ ሩበን አሞሪም ጋር የጨዋታው ሲስተምን በተመለከተ አንዳንድ ጉዳዮችን እንገልጽላችኋለን። አርሰናል ቤትም እንዲሁ የምናነሳቸው በርከት ያሉ ጉዳዮች አሉ። አርሰናል ስቴዲየሙን ለማስፋት ሙከራዎችን እያደረገ ነው። የተለያዩ ጉዳዮችም እየተነሱ ነው። አርሰናል ቤት እነሱንም ጉዳዮች እንመለከታለን። ሌሎችንም ክለቦች የተመለከቱ ስፖርታዊ ጉዳዮቻቸውን በስፋት ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እስከ ፕሮግራማችን ፍጻሜ ከእኛ ጋር ቆዩ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው። ምን ጀምረው አሰልጣኝ ሩበን አሞሪም አጮቱን ትንሽ ቀይሮታል ብለዋል። ወይን ማርክ ሩኒ የቀድሞ የማንቸስተር ዩናይትድ ተጫዋች ነው፣ ይህንን ሀሳብ እየሰጠው የማንቸስተር ዩናይትድ ታሪካዊ ተጫዋች የሆነው ዌን ማርክ ሩኒ አሰልጣኝ ሩበን አሞሪም በሰንደርላንዱ ጨዋታ ላይ የተወሰነ የጨዋታ ለውጥ አድርገው እንደገባ ነው እየተናገረ የሚገኘው። ሩበን አሞሪም አጮቱን ትንሽ ቀየር አድርጎታል የሚለው ወን ማርክ ሩኒ ቤንጃሚን ሸስኮን ከግብ ጠባቂ የበለጠም ቀጥተኛ አጨዋወትም ተከትለው ነበርም ሲልም ጭምር ነው የተናገረው። በዛ ጨዋታ ላይ ሴኔላሜንስ ረጃጅም ኳሶችን ለቤንጃሚን ሸስኮ ሲጥል እንደነበረ የምናስታውሰው ነው። አሰልጣኙ ያደረገው ነገር ሰርቶለታል። ይህንን በማድረጉ ደግሞ መመስገን አለበት ሲል ነው ዌን ማርክ ሩን የተናገረው። ዌይን ማርክ ሩኒ አሰልጣኝ ሩበን አሞሪም ጥሩ አሰልጣኝ እንደሆነ እንደሚያምን እና ነገር ግን በማንቸስተር ዩናይትድ ቤት ግን የጨዋታ ሲስተሙ እንዳልሰራለት ነው ከዚህ በፊትም በተደጋጋሚ ሲገልጽ እንደነበር የምናስታውሰው። አክሎም አሰልጣኙ ያደረገው ነገር ሰርቶለታል ሲል ይናገራል። በዚህ ሳምንት ሁሉንም ጫናዎችን ተቋቁሞ ጥሩ ውጤት አስመዝግቧል፣ ጥሩ ተጫውቷል ብዬ ማሰባለው ሲል ነው ወን ማርክ ሩኒ ሀሳቡን እየሰጠ የሚገኘው። ሩበን አሞሪም ነገሮችን እንደሚያስተካከል ተስፋ አድርጋለሁ ምክንያቱም እሱ ወጣትና በጣም አስደናቂ አሰልጣኝ እንደሆነ ጥያቄ የለውም ሲል የቀድሞ የማንቸስተር ዩናይትድ ተጫዋችና ሌጀንድ የሆነው ዌይን ማርክ ሩኒ ሀሳቡን ሰጥቷል። ከማንቸስተር ዩናይትድ ጋር በተያዘ ግን አንድ ቁጥራዊ መረጃን ወደ እናንተ ለማድረስ ፈለግኩኝ። ማንቸስተር ዩናይትድ በዚህ የውድድር ዓመት ቁጥራዊ መረጃዎቹን ከተመለከትን በጣም ጥሩ የሚባሉ ቁጥራዊ መረጃዎችን አስመዝግበዋል። ለምሳሌ ያክል ማንቸስተር ዩናይትድ በዚህ ሲዝን በሊጉ ከሌሎች ክለቦች ጋር ሲነጻጸር ከፍተኛ ኤክስጂዎችን በማስመዝገብ በአንደኝነት የተቀመጠ ቡድን ያደርገዋል 14 ነጥብ አንድ ነው ኤክስ ጂ ማስመዝገብ የቻለው ይህም ከፕሪምየር ሊጉ ላይ ከሚገኙ ክለቦች በሙሉ ቀናሚ ደረጃ ላይ አስቀምጦታል በጨዋታ በአማካይ ብዙ ኦን ታርጌት ሙከራዎችን በመሞከር በሊጉ ከሚገኙ ቡድኖች ሁለተኛ ደረጃ ላይ ነው ማንቸስተር ዩናይትድ የተቀመጠው በየጨዋታው ብዙ ኦን ታርጌት ሙከራዎችን በማድረግ 4 ነጥብ 9 በየጨዋታው በአማካይ ኦን ታርጌት ሙከራዎችን ያደርጋል ማለት ነው። በአጠቃላይ በተቃራኒ የግብ ክልል ውስጥም ብዙ ኳሶችን በመንካት በሊጉ በአራተኛ ደረጃ ላይ ተቀምጠዋል። 198 ኳሶችን በተቃራኒ የግብ ክልል ወይም ደግሞ በተጋጣሚ የግብ ክልል ላይ ኳሶችን መንካት ችሏል። ይህም በፕሪሚየር ሊጉ አራተኛ ደረጃ ላይ ያስቀምጦታል። የሚበለጠውም በሊቨርፑል በአርሰናል እና በማንቸስተር ሲቲ ብቻ ነው። በነዚህ ሶስት ክለቦች ብቻ ነው ማንቸስተር ዩናይትድ ተጋጣሚ ግብ ክልል ውስጥ ኳስን በመንካት የሚበለጠው እንጂ አራተኛ ደረጃ ላይ በፕሪሚየር ሊጉ ተገምጧል። በጨዋታው በአማካይ ብዙ የተሳኩ ክሮሶችን በማስመዝገብም እንግዲህ ያስመዘገበ ቡድን ነው፣ 6.1 ክሮሶችን ማድረጉ ይነገራል። በጨዋታ በአማካይ ብዙ የተሳኩ ረጃጅም ኳሶችን የሚያስመዘግብም ቡድን እንደሆነ ይነገራል፣ 25.9 ረጃጅም ኳሶችን አስመዝግቧል። በጨዋታው በአማካይ ብዙ ታክሎችን በመፈጸምም በሊጉ አምስተኛ ደረጃ ላይ እየተቀመጠ ቡድን ነው፣ 18.9 በአማካይ በየጨዋታው ታክሎችን እንደሚፈጽም ነው ዘገባዎች እያሳዩ የሚገኙት እና ጥሩ የሚባሉ ቁጥሮች ያሉት ብሩኖ ፈርናንዴዝ በሊጉ ከፍተኛ የጎል እድልን በመፍጠር በአንደኛ ስፍራ ላይ ተቀምጠዋል። እንግዲህ ከሚታወቀው ሚና ወደ ኋላ አፈግፍጓል ብለን እየተናገረን ቢሆንም ወይም ደግሞ ከሚታወቀበት አስር ቁጥር ሚና የተወሰነ ወደ ኋላ በጥልቅ የአማካይ ስፍራ ላይ እንዲጫወት ተደርጓል ብለን ብናምንም ነገር ግን አሁንም የጎል እድሎችን በመፍጠር በፕሪሚየር ሊጉ በአንደኛ ደረጃ ላይ ነው የተቀመጠው። 19 የጎል እድሎችን መፍጠር ችሏል ዘንድሮ ባደረገው የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮች ላይ። ብሪያን ኤምቤሞ በሊጉ ከፍተኛ እንግዲህ የአሲስት ኤክስኤዎችን በማስመዝገብም በሶስተኛ ስፍራ ላይ የተቀመጠ ተጫዋች እንደሆነ ነው የሚገለጸው። ቁጥራዊ መረጃዎችን በማንቸስተር ዩናይትድ ቤት ከተመለከተ በጣም ጥሩ የሚባሉ ቁጥሮችን ነው ዘንድሮ እያስመዘገቡ የሚገኙት። አሁን አስረኛ ደረጃ ላይ ነው በፕሪሚየር ሊጉ የሚገኘው ማንቸስተር ዩናይትድ ሃሪ ኬን ወደ ፕሪምየር ሊግ ትመለሳለህ ወይ ተብሎ ጥያቄ ቀርቦለት ነበር። እሱም ምላሹን ሰጥቷል። በባየር ሚኒክ ለረጅም ጊዜ ስለመቆየት ያለውን አማራጭ በደንብ እመለከታለሁ። እኔ ከባየር ሚኒክ ጋር በዚህ ላይ ንግግር አላደረግኩም። ሆኖም ግን እነሱ ነገሮችን ለማሳደግም ፍቃደኛ ከሆኑ ንግግር ይኖረናል ሲልም ጭምር ነው ሀሳቡን የሚናገረው ሃሪ ኬን። በተለይ ግን በርካቶች የሚያምኑት ወደ እንግሊዝ ፕሪምየር ሊግ እንደሚመለስ ነው ምክንያቱም ይ ተጫዋች ዋነኛ ዓላማው ወደ ባየር ሚኒክ እንዲያመራ ትልቁ ዓላማው አድርጎ የተነሳበት ዋነኛው ምክንያት የዋንጫዎችን ማምጣት ነው። በእግር ኳስ ሕይወቱ በቶትናም ሆትስፐርስ በነበረበት ጊዜና በእንግሊዝ ብሔራዊ ቡድንም ዋንጫዎችን ማሳካት አልቻለም ነበር ይሄም ደግሞ እንግዲህ ኬሪየሩ ሊጠናቀቅ ወይም ወደ 30 ዎቹ እድሜ እየገባ ላለ ተጫዋች ዋንጫን ማምጣት በትልቁ የሚፈልግ ነገር ነበር ና ወደ ባየር ሚኒክ ያመራበት ትልቁ ምክንያትም ዋንጫን ማምጣት ነው። በተለይ በተለይ ዘንድሮ የአውሮፓ ቻምፒንስ ሊግን ግን ባየር ሚኒክ ማሸነፍ የሚችል ከሆነም በቃ የሚፈልገውን ነገር አሳክቷል ብሎ ማንሳት ይቻላል። ከዛ በኋላ ትልቁ ማሳካት የሚፈልገው ነገር የተወዳጁ እንግሊዝ ፕሪሚየር ሊግ የምንጊዜም ከፍተኛ ግባ አስቆጣሪ የሚለውን አለን ሺረር የያዘውን ሪከርድ መስበር ነው። ሀሪኬን ለመስበር ደግሞ ጥቂት ጎሎች እንደሚቀሩት ይታወቃልና ወደ እንግሊዝ ፕሪምየር ሊግ መመለሱ አይቀሬ እንደሚሆን በርካቶች ያምናሉ። እንደሚታወቀው ሃሪኬን በመጪው የክረምት ተጫዋቾች የዝውውር መስኮት ባየር ሚኒክን መልቀቅ የሚያስችለው የውል ማፍረሻም የተካተተበት ሲሆን፣ ኮዲው ደግሞ ስሙ ከማንቸስተር ዩናይትድ እና ከቅድሞ ክለቡ ቶትንሃም ሆትስፐርስ ጋርም በትልቁ እየተነሳ የሚገኝ ተጫዋች እንደሆነ ነው እየተገለጸ የሚገኘው። ፒተር ሽማይክል ከፍተኛ ደረጃ ላይ የሚገኝ ግብ ጠባቂ ለዩናይትድ ስላለው ጥቅምም ይናገራል። እኔ ሲጫወት በተመሳሳይ ቫንደርሳር እና ዳቪድ ዳኪያ እኛ ቢያንስ ቡድኑ 10 ነጥብ እንዳያጣ ማድረግ አለብን፣ መስጠትም በፍጹም የለብንም። ባለፉት ደግሞ ዓመታት የተለማመድ ነው። ግን በተቃራኒ ግብ ጠባቂዎች ግቦችን በመስጠት ነጥቦችን ማሳጣታቸውን ጭምር ነው። እኔ በነበርኩበት ከዛም በኋላ ደግሞ ያሉት እነ ቫንደርሰርም ሲመጡ እንዲሁም ዳቪድ ደክያም ሲመጣ ግን ቡድኑ ጥሩ ነገሮችን እንደሚያደርግና ግብ ጠባቂዎቹ ነጥብ እንዳያጡ እንደሚያደርጉ ይታወቃል። ባለፉት ዓመታት ግን ማንቸስተር ናትድ በግብ ጠባቂዎች ምክንያት ብዙ ነጥቦችን ሲያጣ ተመልክቻ። ያለው ክሊንሽትና ጠንካራ የግብ ጠባቂ ብቃት ከሴኔ ላሚንስ መመልከታችን ለማየትም በጣም ደስ የሚል ነገር ነው። በዚሁ እንደሚቀጥል ተስፋ አደርጋለሁ ሲል ነው ፒተር ሽማይከል የተናገረው። ፒተር ሽማይከል ሴሌ ላሜንስን እንዲሁ ደግሞ አውድሶታል። ከዚያ በተጨማሪ ግን ማታያስ ደልትንም ሳያመሰግነው አላለፈም። እኔ እንደማስበው የእሱ በራስ መተማመኑ እያደገ እያደገን የመጣው ይህም በመጀመሪያ ክሮስ መመልከት ይቻላል። የማትያስ ደልት ምላሽ አስደናቂ ነበር። ተከላካዮች ጫና ውስጥ ሲገቡ የተወሰነውን ጫና እንድታነሳላቸው ይፈልጋሉ። ሴኔላሜንስ ገና ወጣት ነው። በዚህ ሊግ ገና አልተጫወተም ነበር። በሚያሳዘን ሁኔታ ተጫዋቾች ወደ ዩናይትድ ሲመጡ ከባድ ጫና ውስጥ ነው የሚገቡት። ብዙዎቹ ይህንን ጫና መቋቋም አይችሉም። እናም ደግሞ እንደኔ ያለ ሰው እሱ ላይ ተጨማሪ ጫናዎችን መፍጠር አስፈላጊ ነገር ነው የሚሆነው። እሱ በጣም ጥሩ ስራን ሰርቷል። አሁን ላይ ወደ ኢንተርናሽናል ብሬክ አመርቷል። ከዛ ሲመለስ ማድረግ ያለበት በቀጣዩ ጨዋታ ተመሳሳይ ነገርን ነው። በዛ ደግሞ እኛ በምን መልኩ እያደረገ እንደሆነ የምንመለከተው ይሆናል። ሁሉም ግብ ጠባቂዎች ስህተት ይሰራሉ። ለዛኔ ነው ሰዎች ጥሩ መሆን አለመሆናቸውን የምናውቀው፣ ሲልም ጭምር ሴኔ ላሜንስን አስመልክቶ ፒተር ሺ ማይክል ሀሳቡን እየሰጠም የሚገኘው። ማንቸስተር ዩናይትድ የቲዋና ክለብ ተጫዋች የሆነው ጂልቤርቶ ሞራ ላይ አይናቸውን መጣላቸው እየተነገረ ይገኛል። ሜክሲኮዊው የ16 ዓመት ታዳጊ ጂልቤርቶ ሞራ የብሩኖ ሚጌል ፈርናንዴዝ የረጅም ጊዜ ተተኪ ይሆናል ተብሎ እየተነገረ ነው። እንዲሁም ጂልቤርቶ ሞራ አሁን ላይ እየተደረገ በሚገኘው ከ20 ዓመት በታች የዓለም ዋንጫ ላይ የሜክሲኮ ብሔራዊ ቡድን ቁልፍ ተጫዋች መሆንም እንደቻለ ነው ሙንዶ ዲፖርቲቮ የተባለው የመረጃ ምንጭ የገለጸው። ማንቸስተር ዩናይትድን ጨምሮ በአውሮፓ ላይ የሚገኙ በርከት ያሉ ክለቦች ጂልቤርቶ ሞራል ለማስፈረም በጣም በትልቁ ፍላጎት እንዳላቸው የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። ማንቸስተር ዩናይትድ ለታዳጊ ቡድኖቹ አዲስ ሕንፃን ሊገነባ መሆኑ ተሰምቷል። አዲሱ ሕንፃ ዋናው ቡድን የሚጠቀምበትን ስታንዳርድ ያሟላ መሆኑም ነው የተገለጸው። ዩናይትድ ለታዳጊዎቹም በጣም ትልቅ ነገርን እያደረገ እንደሚገኝና እንዲሁ እየተንከባከባቸው እንደሚገኝ ትልቅ ደግሞ ተስፋ ሰጪ ኮከቦችም ሊወጡ እንደሚችሉ ተስፋ እንዳላቸው ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ከ21 ዓመት እንዲሁም ደግሞ 18 ዓመት በታች ቡድኖች በዚህ ወቅትም የሚጠቀሙት ከ14 ዓመት እና ከ12 ዓመት በታች የሚጠቋማቸው ስቶሮችን እንደሆነ ተጠቁመዋል። ይህንን ተከትሎ ዋናው ቡድን ከሚጠቀምበት ህንፃ ጀርባ ያለ ቦታ ላይ ክለቡ አዲስ ህንፃ ለማሰራት እቅድ መያዙ ጭምር ነው ዘገባዎች እየጠቆሙ የሚገኙት። ስለዚህ ማንቸስተር ዩናይትዶች ለታዳጊዎችም ትልቅ ትኩረት ሰጥቶ እየሰራ እንደሚገኝ መረጃዎቹ ያሳያሉ። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አርሰናል ስቴዲየሙን ለማስፋፋት እያሰበ እንደሆነ ተነግሯል። የሰሜን ለንደኑ ክለብ አርሰናል የኤምሬትስ ስቴዲየም ተመልካችን የመያዝ አቅም ለመጨመር በማጤን ላይ መሆናቸው ነው የተነገረው አርሰናሎች የመቀመጫ ቁጥሩን ከስልሳ ሺ ሰባት መቶ ወደ ሰባ ሺህ ለማስፋትም ማቀዳቸው ነው የተነገረው። ይህንን አርሰናል ብዙ ተመልካቾችን መያዝ የሚችል ስቴዲየም ያለው ቀዳሚ ክለብም የለንደን ክለብም ያደርገዋል ተብሎ እንደሚጠበቅ ነው መረጃዎች እያሳዩ የሚገኙት። በዚህ ምክንያት አርሰናል በጊዜያዊነት በሜዳው የሚያደርጋቸው ጨዋታዎችን በዌምብሌ ስቴዲየም ሊያደርግ እንደሚችል ነው እየተገለጸ እንደሚገኝ ቴሌግራፍ የዘገበው። ኤቨርተኖች የአርሰናሉን የፊት መስመር ተጫዋች ጋብሪኤል ሄሱስን በጠሬ ዝውውር መስኮት ለማስፈረም ፍላጎት እንዳላቸው እየተገለጸ ነው። በተለይ በቡድን ውስጥ ቪክተር ዮኬሬሽ መምጣቱን ተከትሎ አሁን ላይ ጋብሪኤል ሄሱስ በዚህ ቡድን ውስጥ ቦታ ያገኛል ተብሎ አይጠበቅም። ካይ ሃቨርትስም ከጉዳት ሊያገግም ጥቂት ጊዜያቶች እንደሚቀሩት ይታወቃልና፣ ብራዚላዊው ጋብርኤል ሄሱስ አሁን ላይ በአርሰናል ቤት የመሰለፍ እድሎችን ያገኛል ተብሎ አይጠበቅም። ስለዚህ ወደ ሌሎች ክለቦች ሊያበራ የሚችልበት እድል ሰፊ ነው። እርግጥ ነው በርከት ያሉ ክለቦች ከወደ ብራዚል ይህንን ተጫዋች ለማስፈረም እና ወደ ሀገሩ ሊጎችም ለመመለስ ፍላጎት እንዳላቸው ይገለጻል። ነገር ግን ጋብርኤል ሄሱስ በተለይ በ2026 በሚደረገው የዓለም ዋንጫ ላይ ተሳትፎን ለማድረግ ስለሚፈልግ አሁን ላይ እንግዲህ በትልልቅ ተወዳዳሪ ክለቦች ውስጥ መቆየትን ምርጫው ያደርጋል ተብሎ ይታሰባል። ለዚህ ደግሞ ትልቁ ተፎካካሪ እንዲሆን ሊያደርገው የሚችለው የኤቨርተን ጥያቄ ቀርቦለታል። የዳቪድ ሞይሱ ኤቨርተን በአጥቂ መስመር ላይ ያለባቸውን ችግር ለመቅረፍም የአጥቂ መስመር ተጫዋቾችን ለማምጣት ጥረት እያደረጉ ነው። ኤቨርተን ይህንን ተጫዋች ወደ መርሲሳይድ ለማምጣትም እንቅስቃሴዎችን እያደረገ ነው። ነገር ግን ኤቨርተን ብቻ ሳይሆን ዌስትሃም ዩናይትድም እንዲሁ የጋብርኤል ሄሱስ ፈላጊ ሊሆኑ የሚችሉ ክለቦች መካከል አንደኛው ተብሎ እየተጠቀሰ ይገኛል። ዌን ሩኒ ስለ አርሰናል ይናገራል። አርሰናል ሊጉን እንደሚያሸንፍ በእውነት ተስፋ አደርጋለሁ፣ ምክንያቱም ሚኬል አርቴታ በጣም ስለምወደው ነው። ይህ የተለየ አርሰናል ነው። አስተሳሰባቸው ጥሩ ነው ብዬ አስባለሁ። ጠንካራ አስተሳሰብ ያለው ቡድን ነው ብዬ ማስባለሁ። እዚያ ውስጥ ጥሩ ባህርያት አላቸው እና ማሸነፍ ይገባቸዋል ሲልም ጭምር ነው የተናገረውና አርሰናል ዘንድሮ ዋንጫ ያሸንፋል ሲል ወይን ማርክ ሩኒ ሀሳቡን ሰጥቷል። የ15 ዓመት ተጫዋችን ወደ አንደኛ ቡድን ማዋሃድ ከባድ የሚል ነበር። ሌላው ቀርቶ ማክስ ዶመን በጣም ወጣት በመሆኑ የመልበሻ ክፍሉን ከቡድን አጋሮቹ ጋር መጋራት እንኳን አይችልም። የደህንነት ደንቦች ከስልጠናዎችና ከግጥሚያዎች በፊትም የተለየ ክፍል ውስጥም መዘጋጀት አለባቸው። ለቡድን ንግግሮች ብቻ ሲሆን ማክስ ዶመን ቡድኑን ይቀላቀላል ይለናል መረጃው። ቢሆንም ግን የአርሰናል ዋና ቡድን ተጫዋቾች እሱን እንዲቀላቀላቸው ከፍተኛ ፍላጎት ነበራቸው። እናም በካፕቴን ማርቲን ኦዴጋርድ ውስጥም ፍጹም አርአይ አለው። ማርቲን ኦዴጋርድ ለመጀመሪያ ጊዜ ለኖርዌይ ሲጫወት ገና 15 ዓመቱ ነበር። እናም ከአምስት ወራት በኋላ ወደ ሪያል ማድሪድ ተቀላቀለም። ኦዴጋርድም ከልምዱ ተመስርቶ ለማክስ ዶመን ምክር ሰጥቷል። እናም ሁልጊዜም አስፈላጊ ሆኖ ሲገኝም ድጋፍ ለመስጠት ዝግጁ ነው። በዚህ ምክንያት ሳካም ለእሱ አስፈላጊ ሰው ሆኖ ነበር ተመሳሳይ የአካዳሚ መንገድን በመከተል እና ዴክላን ራይስ ደግሞ ከጠንካራ ደጋፊዎቹ መካከል አንደኛው ነው። ዴክላን ራይስ ማክስ ዶመንን ቀደም ሲል የሀገሪቱ ምርጥ የ15 ዓመት ተጫዋች እናም ማስደሳች በማለትም ገልጾት እንደነበር ይታወሳል። ማክስ ዶመን ይህንን ተቀብሎ ኦዴጋርድና ሳካን እንደ አማካሪዎቹም እንደሚያያቸው ጭምር ነው እየተገለጸ የሚገኘውናም ለዚህ ተጫዋች እድገትም እነዚህ ኮከብ ተጫዋቾች ሳካም፣ ዴክላን ራይስና ማርቲን ኦዴጋርድ በጣም ትልቅ እገዛዎችን እያደረጉለት እንዳለ ነው። ሳይመን ኮሊንግስ የተባለው የመረጃ ምንጭ እየገለጸም የሚገኘው ቶምሰን ይናገራል። ስዊድናዊው የፊት መስመር አጥቂ ቪክተር ዮኬሬሽ በአርሰናል ቤት ያለው ቆይታ በጣም ቀላል እንደማይሆንለት ቀላል ነው ለክለቡ ግን የተቻለውን ሲያደርግ እየተመለከትኩት ነው። ጎል ማስቆጠር አለመቻሉ ከብዙ ጋዜጠኞችና ደጋፊዎች ዘንድ ወቀሳ ቢቀርብበትም በእያንዳንዱ ጨዋታዎች ላይ በተቃራኒ ቡድን ተከላካዮችን ክፍተትን በማሳጠርም፣ እንዲሁ ደግሞ ደረጃ የተዋጣለት እንደሆነ አስመስክሯል። ሚኬል አርቴታም ስለ ቪክተር ዮኬረሽ እንዲህ ብሎ መናገሩ የሚታወስ ነው። ጎል አለማስቆጠሩን አትመልከቱ። ከጎሉ በላይ ደግሞ ብዙ ክፍት ቦታዎችን በመፍጠር ተከላካዮች እንግዲህ ተስተካካይ የለውም። አሁን ደግሞ የስዊድን ብሔራዊ ቡድን አሰልጣኝ የሆነው ጆን ዴል ቶምሰን የሚኬል አርቴታን ንግግር አጠናክሮታል። ቪክተር ዮኬረሽ ጨዋታ ላይ ተጽዕኖ ማሳደር አይችልም ብለው ሲያወሩን ሰማለን። እነዚህ ሰዎች ስለ ኳስ ምንም አያውቁም፣ ወይም ደግሞ ስለ ኳስ ምንም መረጃ የላቸውም ናቸው። ቪክተር ዮኬረሽ በሚሮጥበት ሰዓት ከኳስ ጋር በሚያደርገው ንክኪ ለሌሎች ተጫዋቾች ክፍተትን እየፈጠረላቸው እንደሆነ ማወቁ ተገቢ ነው። ለአመታት ጎል ሲያስቆጠር የሰነበተ ተጫዋች ነው እንግዲህ። ስለዚህ ተጫዋች ጎበዝና ተጽዕኖ ፈጣሪ መሆኑ አያጠያይቅም። ቪክተር ዮከረሽ ወደ አርሰናል በቅርቡ እንደ ማቅናቱ መጠንም ወደ ግብ አስቆጣሪነቱ ሚና ለመመለስም ጊዜ ያስፈልገዋል ሲልም ጭምር ነው እየተናገረው የሀገሩ ብሔራዊ ቡድን ወይም የስፔን ብሔራዊ የስዊድን ብሔራዊ ቡድን አሰልጣኝ እየተናገረው ቶምሰን ማንቸስተር ሲቲን ደግሞ የተመለከተ መረጃን ወደ እናንተ እናድርስ። ጫማይን ለመስቀል አሰቤ ነበር ብለዋል ጆን ስቶንስ። በተለይ ጉዳት ደርሶበት እንደነበር ይታወሳልና። ያኔ በጣም ከባድ ጊዜያቶችን አሳልፎ እንደነበር ነው ጆን ስቶንስ የሚናገረው። እንግሊዛዊው ተከላካይ ጆን ስቶንስ ባለፈው የውድድር ዘመን በተደጋጋሚ ጉዳት ምክንያት ጫማውን ለመስቀል አስቦ እንደነበር ነው የገለጸው። ያለፈው ዓመት ለእኔ ከባድ ነበር ያለው ጆን ስቶንስ እግር ኳስን ለማቆምም አስቤ ነበር ሲል በጉዳት ምክንያት አስቸጋሪ ሁኔታ ውስጥ እንደነበር ይናገራል። ጥረት ማድረግ መቀጠል ደክሞኝ ነበር ያለው ተጫዋቹ ጥሩ ያልሆነ ቦታ ላይ ነበርኩኝ። ያ ጊዜ እንደማይመለስ ተስፋ አድርጋለሁ ሲልም ጭምር ተናግሯል። የ31 ዓመቱ ጆን ስቶንስ ባለፈው የውድድር ዘመን በተደጋጋሚ ጉዳት ምክንያትም 11 የፕሪምየር ሊግ ጨዋታዎችን ብቻ ነበር እያደረገው። ለጉዳትህ መንስኤ ምን እንደሆነና የማይታወቅበት ደረጃ ይደርሳል። አብሶ ፕሮፌሽናል ከሆንክ ለመጫወት ይከብዳል። አንድ ነገር በህይወት ሲገጥም ያንን ነገር ስላላደረግኩኝ ነው ትላለህ። ነገር ግን ያንን አድርገ ደግሞ በስነ ልቦናህ ላይ ችግር ያመጣል። እናም ወደ ጉዳቱ ዓለም እንደማልመለስም ተስፋ አድርጋለሁ። ለእንግሊዝ ያለኝ ፍቅር በቃላት መግለጽ ከባድ ነው። እንግሊዝን በጣም ወዳለው፣ እናም ለእንግሊዝ መጫወትን ወዳለው። ከእንግሊዝ ጋርም በእግር ኳስ ህይወቴም አንዳንድ ምርጥ ግዜያቶችን አሳልፍ፣ ያለው ማንቸስተር ሲቲ ከዓመታት በፊት አዲስ ፈተና እንድጋፈጥ ጠይቀውኝ ነበር። እኔ እምቢታገላለሁ አልኩኝ። ገና በልጅነት አንድ ነገርን ማቆም እንዳለብኝና መታገል እንዳለብኝ ነው የማስበው፣ ሲል ጆን ስቶንስ ይናገራል። የማንቸስተር ሲቲውም የተከላካይ ስፍራ ተጫዋች በአንዳንድ ጨዋታዎች ላይ ፔፕ ጓርዲዮላ በአማካይ ስፍራም ሲያጫውተው የምናስታውሰው ጉዳይ ነው። ይህንን ሀሳብ የሰጠው ማንቸስተር ሲቲዎች በአብዲ ኮዱር ኩሶኖቭ ብቃት እጅጉን ተደንቀዋል ይለናል። ዘገባውም በአብዲ ኮዱር አስደናቂ ብቃት ምክንያትም አዲስ ቀኝ ተመላላሽ ተከላካይ ለማስፈረም ያቀደውን እቅድም ትቶታል ተብሏል። ይሄ እገዳ ቢያንስ እስከሚቀጥለው ክረምት ድረስም ሙሉ በሙሉ ሊሆን ይችላል ሲል ነው ዘገባዎች እየጠቆሙ የሚገኙት። የቸልሲን ጉዳዮች ደግሞ እናንሳም። ጆኖቢ ሚካኤል ስለ ጆሽ አቸፖንግ ይናገራል። እያንዳንዱ ጊዜም እኔ ይህን ልጅ ሲጫወት ሳየ ይህ ልጅ ምርጥ ተጫዋች እንደሆነም አስባለሁ። እውነትም ድንቅ ተጫዋች ነው። ለእኛ በጣም ጥሩ ተጫዋች ሊሆን የሚያስችል ችሎታ እንዳለው ማውቃለሁ፣ ሲልም ጭምር ነው ጆኖቢ ሚካኤል የቀድሞ ቸልሲ የአማካይ ስፍራ ተጫዋች የሚናገረው። ጆኖቢ ሚካኤል ስለ ጆሽ አቼፖንግ ሲቀጥል፣ ጆሽ ሙሉ ጨዋታውን አሌክዛንደር ይሳክን ኪስ ውስጥ ከቶት ወይም ተቆጣጥሮት ነበር። ይሄ ልጅ ወሳኝ ተጫዋች እንደሆነ ይሰማኛል ሲልም ጭምር ነው የተናገረውም፣ ጆኖቢ ሚኬል ነው ይህንን ሀሳብ እየሰጠም የሚገኘው ጆኖቢ ሚኬል። ይቀጥልና ሞይስ ካይሴዶ ሊያደርግ የሚችለው ነገር ለእኛ ሊያደርግልን የሚችል አማካይ በዓለም ላይ ያለ አይመስለኝም። በጣም አስደናቂ ተጫዋች ነው፣ ሁሉንም ያሟላ እግር ኳስ ተጫዋች እንዲሁ ደግሞ የከፈልንበት እያንዳንዱ ብርም ይገባዋል ሲልም ጭምር ነው የተናገረው። በተለይ በሊቨርፑሉ ጨዋታ ላይ እጅግ በጣም አድናቆቶች እየተቸረው ይገኛል። ሞይስ ካይሴዶ በዛ ጨዋታ ላይ በጣም ድንቅ የሚባል ፐርፎርማንስ ነው ማሳየት የቻለውና ለቸልሲም ውጤት ማማር በጣም በትልቁ የሚነሳ አይነት ተጫዋች ነው። በአማካይ ስፍራ ላይም በርካቶች አድናቆቱን እየሰጡት ይገኛሉ፣ ለዚህ ተጫዋች ጆኖቢ ሚኬልም ከነዛ መካከል አንደኛው ነው። ሞይስ ካይሴዶ የተከፈለበት ገንዘብ ትልቅ ነው፣ ነገር ግን እያንዳንዱ የተከፈለበት ገንዘብ ለዚህ ተጫዋች የሚገባው ነው፣ የሚያንስበት አይደለም የሚል አይነት ሀሳብን ጭምር ነው እየተናገረም የሚገኘው ጆኖቢ ሚካኤል ይቀጥልና፣ በቸልሲ ቤት የማይታመኑ የአማካይ ስፍራ ተጫዋቾችን ተመልክቼ አውቃለሁ። እመኑኝ ወይም አትመኑኝ፣ እኔ አያገባኝም። ሞይስ ካይሴዶ ግን ከሁሉም ልዩ ነው፣ ምክንያቱም በዚህ እድሜው እንደዚህ ያለ ተጫዋች በክለቤ ውስጥ አይቼ አላውቅም ሲልም ጭምር ነው። የቀድሞ ቸልሲ የአማካይ ስፍራ ተጫዋች ጆኖቢ ሚካኤል የሚናገረውና ለሞይስ ካይሴዶ ያለው አድናቆት እጅግ በጣም ከፍ ያለ እንደሆነ ይገለጻል። በቸልሲ እንግዲህ ታሪክ ውስጥ እኔ በአማካይ ስፍራ ላይ ብዙ ተጫዋቾችን ተመልክቼ ያለው ልታምኑኝም ላታምኑኝም ትችላላችሁ። ለእኔ ግን ቁጥር አንዱ ሞይስ ካይሴዶ ነው። እነዚህ አይነት ተጫዋች በዚህ ዕድሜ ተመልክቼ አላውቅም ሲልም ጭምር ነው እየተናገረው። ይህንን ሀሳብ የሚያጠናክር ሀሳብ ደግሞ አለን ሺረር ይናገራል። የቀድሞ ኒውካሰል ዩናይተድ ተጫዋች እንዲሁም የፕሪምየር ሊግ የምንጊዜም ከፍተኛ ግብ አስቆጣሪ የሆነው አለን ሺረር ሲናገር ሞይስ ካይሴዶም በጣም የሚገርም ተጫዋች ነው ከምናገረው በላይ ድንቅ ነበር። ከሊቨርፑል ጋር በነበረው ጨዋታ በጣም አስገራሚ የአማካይ ስፍራ ብቃትን አሳይቷል። ሁሉንም የሚችሉትን ነገሮች አሳይቷል። በጣም ደግሞ ግሩም ተጫዋች እንደነበረም ተመልክቻለሁ። ፍሎሪያን ቬርትስ በጣም ጥሩ ተጫዋች ነው፣ ነገር ግን ከሞይስ ካይሴዶ ራሱን ማራቅ ነበረበት የሚል አይነት ሀሳብንም ጭምር ነው አለን ሺረር ሀሳቡን የሰጠው። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ኬሊያን ምባፔ አሁን ላይ ከፈረንሳይ ብሔራዊ ቡድን ጋር ልምምድ እየሰራ አይደለም የሚል መረጃ ማርካ የተባለው የመረጃ ምንጭ ይፋ አድርጓል። በተለይ ኬሊያን ምባፔ ጉዳት ደርሶበታል የሚሉ መረጃዎች እየወጡ ነው። በሳምንቱ መጨረሻ ሪያል ማድሪድ ባደረገው ጨዋታና ሶስት ለአንድ ባሸነፈበት ጨዋታ ላይ በመጨረሻዎቹ ደቂቃዎች አካባቢ በጉዳት ምክንያት ተቀይሮ ሲወጣም ተመልክተ ነው እንደነበር ይታወሳል። እና በዚህ ምክንያት አሁን ለፈረንሳይ ብሔራ ቡድን ልምምድ እያደረገ እንዳልሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ነገር ግን የፈረንሳይ ብሔራዊ ቡድን አሰልጣኝ የሆኑት ዲዴ ደሾ አንድ ሀሳብን ተናግረዋል። ኬልያን ምባፔም ጤነኛ ነው ወይም ደግሞ ያን ያክል የተጋነነ ከባድ ጉዳት አልደረሰበትም ሲል ጭምር ነው የተናገረው ዲሾ። ስለዚህ በፈረንሳይ ብሔራ ቡድን አሁን ላይ ልምምድ እያደረገ ባይሆነም ነገር ግን እንደሚመለስ ነው አሰልጣኝ ዲዴዴ ሾ የተናገሩት። ለባርሴሎና ማን እንደሆነን ማሳየት አለብን ያለው ደግሞ ሮድሪጎ ግዋይሽ ነው። ብራዚላዊው የሪያል ማድሪድ የፊት መስመር ተጫዋች የሆነው ሮድሪጎ ቡድናቸው በዚህ ዓመት ባርሴሎናን ማሸነፍ እንዳለበት ነው የተናገረው። በተለይ አምና በነበረው የውድድር ዓመት ላይ በአብዛኞቹ ከባርሴሎና ጋር ባደረጉት ጨዋታዎች ከባድ የሚባል ሽንፈትን ገጥሟቸው እንደነበር ይታወሳል። ዘንድሮ ግን ራሳችንን ማሳየት አለብን ሲል ጨምር ነው ሮድሪጎ ግዋይሽ የተናገረው። ዘንድሮ ባርሴሎናን ማሸነፍ አለብን ሲል ይናገራል። ጨዋታው ከባድ እንደሚሆን የገለጸው ሮድሪጎ ጎይሽ ነገር ግን እኛ በሜዳችን ነው የምንጫወተው፣ በዚህ ዓመት ባርሴሎናን ማሸነፍ ይኖርብናል ሲል ይናገራል። ማን እንደሆነን ማሳየት አለብን የሚለው ሮድሪጎ ምንም ነገር ቢፈጠር ጨዋታውን ለማሸነፍ በደንብ ማቀደም ይኖርብናል ሲል ጭምር ይናገራል። ባለፈው ዓመት የተደረጉትን አራት የኤል ክላሲኮ ጨዋታዎች ሁሉንም ባርሴሎና አሸንፎ እንደነበር ይታወሳል። ዘንድሮ ግን ምላሽ የምንሰጥበት ነው ሲል ይናገራል። ባለፈው ዓመት በኤል ክላሲኮ ጨዋታ ያስመዘገብነው ውጤት በጣም አሰቃቂ ነበር። ዘንድሮ ግን በየትኛውም ሁኔታ ባርሴሎናን በኤል ክላሲኮ ማሸነፍ ይኖርብናል፣ በሳንቲያጎ ቤርናቢዩ ሪያል ማድሪድ ማን እንደሆነ ማሳየትም ግድ ነው ሲልም ጭምር ነው የተናገረው። እርግጥ ነው ከባድ ጨዋታ ይሆናል፣ ነገር ግን እኛ በቤርናቢዩ እንዲሁም በደጋፊዎቻችን ፊት እንጫወታለን። እናም ደግሞ በየትኛውም ሁኔታም ቢሆን እነሱን ለማሸነፍም የሚያስችለን ሁሉንም ነገር በማቀድ አቅማችንን ማሳየት ይኖርብናል ሲልም ጭምር ነው የተናገረው ሮድሪጎ ጉበሽ ሁልጊዜ የምናገራለው ሪያል ማድሪድ እኔን እስከፈለገኝ ድረስ በማድሪድ መቆየትን አላቋረጠም በማድሪድ ነው መቆየት የምፈልገው፣ ሲለም እንዲሁ ይናገራል ሮድሪጎ። አንድ ቀን ሮድሪጎን ክለብ ፈልግና ሂድ ካሉኝ እሺ እላለው፣ ነገር ግን ሪያል ማድሪድ እንደዛ አላለኝም እስካሁን ድረስና እንደዛ እስካላሉኝ ድረስ ደግሞ በሪያል ማድሪድ እንቆይ ይፈልጋሉ ማለት ነው። በሪያል ማድሪድ መቆየትንም እቀጥላለሁ ሲል ጭምር ነው ሮድሪጎ የተናገረው ስለወደፊት ቆይታው። ቀጣዩ የኔ ከለም ከሪያል ማድሪድ ጋር ሌላ የአውሮፓ ቻምፒየንስ ሊግን ዋንጫን እንዲሁም ደግሞ ከሀገሬ ብራዚል ጋርም ዓለም ዋንጫን ማሸነፍ ነው ሲል ሮድሪጎ ይናገራል። በቀጣይ ሁለት ዋንጫዎችን እመኛለሁ ከሪያል ማድሪድ ጋር ቻምፒየንስ ሊግን፣ ከብራዚል ብሔራዊ ቡድን ጋር ደግሞ ዓለም ዋንጫን ማሳካት እፈልጋለሁ ሲልም ነው ሮድሪጎ የተናገረው ስለ አትሌቲኮ ማድሪዱ የአምስት ለሁለት ሽንፈትም እንዲሁ ጥያቄ ቀርቦለት ነበር። እንግዲህ በሁለቱ ከተማ ተቀናቃኞች መካከል በአትሌቲኮ ማድሪድ እና በሪያል ማድሪድ በተደረገ የስፓኒሽ ላሊጋ መርሃ ግብር መካከል አትሌቲኮ ማድሪድ ሪያል ማድሪድን አምስት ለሁለት በሆነ ውጤት ማሸነፉ ይታወሳል። የዘንድሮ የላሊጋ የውድድር ዓመት ከተጀመረ ደግሞ ሪያል ማድሪድ ነጥብ የጣለው ብቸኛው ጨዋታ በአትሌቲኮ ማድሪድ አምስት ለሁለት በተሸነፉበት ጨዋታ ላይ እንደሆነ ይታወቃልና ከዛ በዛ ጨዋታ ጉዳይ ላይ ሮድሪጎ ጥያቄ ቀርቦለት ነበር። በእርግጥ መናገር የምችለው ነገር ይሄ በድጋሚ እንደማይፈጠር ነው። ያቀለኛ በጣም አሳፋሪ ቀን ነበር። በጨዋታው ላይ አምስት ለሁለት በሆነ ውጤት ተሸንፈናል። ድጋሚ ግን አይከሰትም ሲልም ጭምር ተናግሯል። ክለቡን መልቀቅ ይፈልጋል ሲባል ስለነበረው ጉዳይ ሲናገርም እኔ እዚህ መቆየትን እንደምፈልግ ለክለቡ አስቀድሜ አሳውቅ ያለው እናም ከሪያል ማድሪድ ጋር ዋንጫዎችን ማሸነፍ መቀጠልን ነው የምፈልገው። እርግጥ ነው ቀድሞውኑ ሁለት ቻምፒየንስ ሊግ ዋንጫዎችን ከሪያል ማድሪድ ጋር አሳክቻለሁ፣ ነገር ግን ይሄ በቂ ነው ብዬ አላምንም። ከክለቤ ጋር ብዙ ነገሮችን ማሳካትም እፈልጋለሁ ሲልም ጭምር ነው ሮድሪጎ ጉበሽ ሐሳቡን የሰጠው። ክሪስቲያኖ ሮናልዶ ክለባችንን መግዛት ከፈለገ በአምስት ደቂቃ ያደርገዋል ብለዋል። የሳዑዲው ክለብ አልናስር በቀጣይ የኤዥያ ካፕ ጨዋታ ጥቅምት 14 2018 ከህንዱ ጎ ክለብ ጋርም ጨዋታውን ያደርጋል። የህንዱ ክለብ ዋና ኃላፊ የሆኑት ራቪ ፑስከር ሮናልዶ በጨዋታው መገኘቱ እርግጠኛ ለመሆናቸውን በመግለጽ ጉዳዩን እንዲያሳውቁ የክለቡን ውሳኔም እየጠበቁ እንደሆነ ተናግረዋል። ኃላፊው ሮናልዶ በጨዋታው የሚታደም ከሆነ በርካታ ተቋማት ከክለቡ ጋር ለመስራት ከወዲሁ ጥያቄ እያቀረቡ እንደሚገኙ ነው የገለጹት። እርግጠኞች ስንሆን ይፋ እናደርገዋለን፣ ነገር ግን ከአንድ ሚሊዮን ዶላር በላይ የሚያወጡ ስምምነቶች መጥተውልናል ሲልም ጭምር ነው ራቪ ፑስከር የተናገረው። ኃላፊው ውሳኔውን እየተጠባበቁ እንደሚቆዩ ሲያሳወቁም እኛ ትንሽ ክለብን ሮናልዶ እንዲገኝ መክፈል አንችልም፣ እሱ ከፈለገ ግን በአምስት ደቂቃ ውስጥ ክለባችንን መግዛት ይችላል ሲሉ ጭምር ነው የተናገሩት። አትሌቲኮ ማድሪዶች ማቴዮ አለሚኒን ሾሟል። የስፔን ላሊጋው ክለብ አትሌቲኮ ማድሪድ ለቡድኑ እግር ኳስ ዳይሬክተር መቅጠራቸውን በይፋ አስታውቀባል። አትሌቲኮ ማድሪድ የቀድሞውን የባርሴሎና ስፖርቲንግ ዳይሬክተር ማቴዎ አሌሜንን በኃላፊነት መሾማቸውን የተነገረውም ኃላፊው ከዚህ በፊት ከ2021-2023 በተመሳሳይ ኃላፊነትም በባርሴሎና ማገልገል ችለዋል። ማቴዎ አለሜን ከሁለት ዓመታት በፊትም በባርሴሎና የነበራቸው ኃላፊነትን ለዴኮ አስረክበው መውጣታቸው የሚታወስ ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ አዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስለአደመጣችሁን፣ ስለተከታተላችሁን፣ ቆይታችሁም ከኛ ጋር ስለነበር እጅግ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን የማክሰኞ አመሻሽ የስፖርት የመረጃ ሰዓትን እየመራሁኝ ከእናንተ ጋር ቆይታን አድርግ ያለው በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በነገ ጠዋቱ ፕሮግራማችን ላይ እንገናኛለን። መልካም ምሽት እንዲሆንላችሁ ከዲዩ በአክብሮት እመኛለሁ። መልካም ጊዜ እንዲሆንላችሁ ነው የምመኘው።